ሰላም ሰላም ወደ ቻናላችን ቤተሰቦች እንኳን ደህና መጣችሁ። እንኳን ወደ ጥናት ቻናል ደህና መጣችሁ። ከዚህ በፊት እንግዲህ ከሀ እስከ ሰላሳ አራት ፊደሎች ያየን ሲሆን ወደ ታችም ወደ ቀኝ ያሉትን ያነበብን ሲሆን፣ አሁን ደግሞ ፊደላቶችን እንዴት ነው እርስ በርሳቸው አጣምረን ቃላት የምንመሰርተው ሌሎችን ያየን ሲሆን፣ ዛሬ ደግሞ የምናየው ከተ እስከ ኘ ያሉት ፊደሎች እርስ በርሳቸው አጣምረን እንዴት ባለ ሁለት ፊደል ቃላት እንመሰረታለን የሚልሆን አብረን የምናይ ይሆናል። ከወደዳችሁት ላይክ ሰብስክራይብ ሸር አድርጉት። እንዲሁም ማን በመጽሐፍ ለሚፈልጉ ሰዎች ይህን ቪዲዮ ሻር አድርጉት፣ ይጠቀሙበት ማለት ነው። እንዲሁም በኦንላይን እማራለሁ ለምጡ ሰዎች ደግሞ በጎሩፕ ሆነ በግል ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ፌስቡክችን ደግሞ እዚህ ጋር ስር እናስቀምጥላችኋለን። ሃይማኖች ያላችሁ የምናስተምር ይሆናል። ቀጥታ ወደ ትምህርቱ እንግባ እሽም ተ ተ

ኖ ኛ። እሺ አሁን እነዚህን ካየን እንዴት ነው እርስ በርሳቸው አታምረን ቃላት የምንመሰርተው ደግሞ አብረን የምናየው ይሆናል። ከዚህም እንደምናየው እንግዲህ ሁለት ፊደላቶች አሉ። የመጀመሪያው የተዘር ቀጥታ ደግሞ የዝር አለች ተቹ አለች። ስለዚህ ይሄን ሁለቱን በአንድ ላይ ስናጠምሮ ነው ተቹ ይላል። ተቹ ይሄ ቃል ተቹ ይላል ማለት ነው። ወደ ሁለተኛው ስንመጣ ወደ ሁለተኛው ስንመጣ ደግሞ ከዚህ ሁለት ይደላሉ። የመጀመሪያው ተ ነው። የመጀመሪያው ተ ፣ ቀጥሎ ቸ። ስለዚህ እኛ ተ ብለን ቸ ካለ ተ ቸ ተ ቸ ይሆናል። ተ ቸ እሺ፣ የእኛው ቃል ስናየው ደግሞ ታይ መጀመሪያው አለ ቀጥሎ ቸቹ ቺቻ ቼች ስድስተኛ ጋር። ስለዚህ እኛ ሁለቱን ማታ ተብለን ች ካለ ተች ተች፣ እንትና ተች ናት፣ እንትና ተች ነው እያለ አረፍተ ነገር እንደምንሰራ ማለት ነው። እሺም እዚህ ጋር ደግሞ እንምጣ። እዚህ ጋር የመጀመሪያው ፊደል እየታዘር ነው ታ እናገኛታለን። ተቶቲ ታ ቀጥሎ ሰው እዛው ተ ላይ ሳንወጣ ቶ መጨረሻው ጋር ሁለተኛ ላይ አለችው ትሆናት። ስለዚህ ሁለቱን ማጣመር ነው። ታ ብለን ቶ ስንል ታ ታቶ። እሺ ወደ ቀጣይ ስንጠ አሁንም ተዘር ውስጥ ነው ያሉ የመጀመሪያው የምናየው ተቶ ለታቱ ቀጥላ ምን አለች? ታ አለች። ስለዚህ እኛ ጡ ብለን ታ ስንል ጡታ ጡታ። እሺ ወደ ቀጣይነት ደግሞ እዚህ ግን እንደምትቀጥ የሃ ዘር አለ ሃሁ ሂ ሃ አራተኛ ጋር ሃ እናገኛታለን። ካቀጥሎ ከታች ማናለች ና ሀና ሀ ፊደል ነው፣ ና ፊደል ነው። ስለዚህ ሲጣመር ሀና ሀና ሀና ይሆናል። እሺ እዚህ ጋር እንምጣ። እዚህ ሀሁ ሂ ያት መጀመሪያ እናገኘታል። ከይ ቀጥሎ እና አለች። ሁለቱን ስናጣምረው ሂ ና ሂ ብለን ና ማለት ነው። ሂ ና ሂ ና እሺ እዚህ ጋር ስንመጣ ደግሞ መጀመሪያ ላይ የምገኘት ፊደል ተናት ቀጥሎ ሳ እኛ አለች ከእሷ ከተቀጥሎ ያለችው ፊደል እኛ ናት። ስለዚህ ተብለን እኛ ማለት ነው። እዚህ ተኛ፣ ተኛ፣ ተኛ። ቀጥሎ ደግሞ ወደዚህኛው እንምጣ። አሁንም ተናት መጀመሪያ ጋር ያለችው ቀጥሎ ሳ እኚ አለች። ከተቀጥሎ እኚ አለች ማለት ነው። ያው እኚ ተብለን እኚ ማለት ነው። እዚህ ተኙ ተኙ ይሆናል። እሺም ወደ ቀጣይ ስንመጣ እዚህ አሁንም የተና የኛ ጥምረታው የምናገኘ ማለት ነው። ተሁንም ተን እንዳለን እንያዛት እናያታለን ከተቀጥሎ ስለዚህ ተኝ ተኝ ይሆናል ማለት ነው። እሺ ቀጣይም ወደ ተዘሮች እንምጣ መጀመሪያ ከፊት የምናገኛት ትስቷን ከተቀጥሎ ተዋለ ትብሎቶ ትቶ ት ቶ ት ቶ። ከዚያ ቀጣይ አሁንም ት የመጀመሪያ ፊደል ነው። ቀጥሎ ን አለ አብረሳ ት ብለን ስናጣምሮ ትን ትን ትናለኝ ይባላል አይደል? ትን። እሺ አሁንም ወደ ቀጣይ ከታች ወደ ሶስተኛ መስመር እንሄድ። ከዚህ መጀመሪያ የምናገኛት ሆ ሆናት ሆ ሆ ያ ሆና ኖ እንዳይመሳሰልብን ይለያያሉሽ። ሆ ከዚህ ሆ ትባላሽ። ሆ ከቀጥሎ ነ አለች ነ የመጀመሪያው አለች። ስለዚህ ሆ ብለን ነ ስንል፣ ሆነ ሆነ። ይሆናል ማለት ነው። ሆነ። እሺ ቀጣይ፣ ሆና መጀመሪያ እናገኘ ፊደል ሆ ነው። ሆ ከቀጥሎ ማን አለ? ኑ አለ። ከቀጥሎ ኑ አለች። ስለዚህ ሆ ብለን ኑ ሆ ብለን ኑ ስንል ሆኑ ሆኑ። እናንተና እኮ እንደዚህ ሆኑ እናንተና እንደዚህ ሆኑ። ያለ ስራችን ሆ፣ የት ሆ መጠቀም ይችላል። እቺም ማለት ነው። ከዚህ ላይ ሲመጣ ደግሞ መጀመሪያ ላይ የምናገኛት ሃናት ያት ሃ፣ ቀጣይ ሳ ና አለች። ከዚህ ጋር ሃ ብለን ና ብለን መጣት ነው። ሃ ብለን እናስን ሃና፣ ሃና ይሆናል ማለት ነው። እሺ ወደ ቀጣይ ደግሞ እንሂድ። አሁንም ከሀሁ አንወጣም። ሁ ሁለተኛውን ሆን እናገኛታለን። ያ ቀጣይስ ን ነኑ፣ ኒናኔ፣ ን ስለዚህ ሁ ብለን ሆን ሆን ማለት ነው። ሆን ሆን እስቲ እዚህ ጋር እንመጣ ደግሞ አሁንም ከነዘር ውስጥ ያለ ነኑኒናኔ ቀለብት ያላት ያው ኔ ወደ ተዘር ነደለን ት አለች። ከዚህ ጋር ኔ ብለን ት ስንል ኔ ት። ስለዚህ ይህ ቃል ምን ይላል? ይሄ ቃል ኔት ኔት፣ ማለት ያው መረብ ማለት ነው። ኔት እሺ፣ አንድ ወደ መጨረሻው ቃል ስንሄድ፣ መጀመሪያ ከፊት ላይ የምናገኘት ፊደል ኖ ናት፣ ያት ኖ አለች። ቀጥሎ ከኖ ቀጥሎ ማን እች ፊደል አለች? ትናት ተቶት ታቴ ት፣ ኖ ብለን ት ስንል ኖ ት። ከፊት ያለው ቀድሞ ስለሚጠራ ኖ ት። የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ፣ እንዲ ኮሜንት ላይ የጻፉበት አመሰግናለሁ። መልካም